እንግዲህኛ ማውራት ፈልጋችሁ ግን አፋችሁ ያልተፈታላችሁ ሰዎች በዛሬ ቪዲዮ አፋችሁን ትፈታላችሁ። የምትፈቱት ታዲያ ሶስት መሰረታዊ ነገሮች ነግራችሁ ነው፣ ወይም ሶስት መሰረታዊ ምሶሶዎች። እንግዲህኛ ምሶሶዎች የምነግራችሁ ስለሆነ እነዚህን ነገሮች በደንብ ከተረዳችሁ አፋችሁን መፍታት ትጀምራላችሁ። ፒ beautiful people ነብይ ይህ ስፒክ ነው ለጀማሪዎች የምስራች ይዤላችሁ መጥቻለሁ። የትም ሆናችሁ በማንኛውም ሰዓት የምትማሩት የጀማሪ የኦንላይን ኮርስ አዘጋጅተንላችኋል። የት የት እናገኘዋለን ካላችሁ ስፒክ ቱ ሪች ኢቲ ብላችሁ ስትገቡ ኛውን ኮርስ ማለት ነው። ሙሉ የኤዋን እና ኤዋን ፕላስ በተለይ በተለይ መሰረታዊ የሆኑ የእንግሊዝኛ የሰዋሰው ህጎችና በተጨማሪ መሰረት ይዛችሁ እንድትቀጥሉ የሚረዳችው የኦንላይን ኮርስ ስለሆነ አሁኑኑ መጀመር ትችላላችሁ። ቀደም ብዬ ነገለስኩላችሁ ሶስት ምሰሶዎች አሉ። ወይም ደግሞ ወሳኝ የሚባሉ ለአፍ መፍቻ የሚጠቅሙ በተለይ በተለይ ጀማሪ ለሆናችሁ በጣም ወሳኝና መሰረታዊ ነገሮች ናቸው። እነዚህን ከተረዳችሁ ቀጥሎ ለሚመጣው የእንግሊዝኛ የመልመድ ጉዟችሁ በጣም ጠቃሚ መሰረት ይሆኑላችኋል ማለት ነው። እነዚህ ምንድናቸው? ነኝ ማለት ስትፈልጉ በእንግሊዝኛ ነኝ እንዴት ትላላችሁ? ቀጥሎ አደርጋለሁ የሆነ ነገር አደርጋለሁ የሚለውን ሀሳብ መግለጽ ስትፈልጉ እንዴት ትገልጻላችሁ? ሌላው ደግሞ አለኝ ማለት ስትፈልጉ። እነዚህ መሰረታዊ የሚባሉ የእንግሊዝኛ ምሰሶዎች ናቸው። መቼም ስናወራ ብዙ ነገሮች ብናወራም እነዚህ ነገሮች ማለታችን አይቀርም፣ በንግግራችን መሀል አይጠፉም። ስለዚህ በደንብ ከተረዳችሁ አፋችሁ ይፈታላችኋል። በመጀመሪያ የምንመለከተው ነኝ የሚለውን ሀሳብ እንዴት ትገልጻላችሁ? በጣም ቀላል ነው። በጣም ሲምፕል በሆነም ወይም የምነግራችሁ ይሄ ሀረግ ብቻ የያዙልኝና ከዛ በኋላ ሌላውን መቀጠል እንችላለን። የመጀመሪያው ማየት ያለባችሁ ሀረግ አም እስኪ፣ ወይም ደግሞ አያም አም፣ አለም ደግሞ አያም። ስለዚህ አም ካላችሁ ነኝ ያላችሁ ነው ማለት ነው። የሆነ ነገር ነኝ። አሁን የምነግራችሁ ነገሮች በሙሉ የ ቅጽል ሐሳቦች ናቸው፣ ወይም ደግሞ የእናንተን ስሜት የናንተን ሁኔታ የሚገልጹ ቃላት ናቸው። ግሶች አይደሉም። እዚህ ጋር የምናያቸው አሁን የምነግራቸው ነገሮች ለምሳሌ ደስተኛ ነኝ ማለት ስትፈልጉ ምን ትላላችሁ? አም አለች ብለናል አይደለ? ደስተኛ የሚለውን ቃል ወይም ደግሞ የቅጽል ቃሉ ምን ይባላል? ሃፒ። ስለዚህ አም ሃፒ ስትሉ ደስተኛ ነኝ እያላችሁ ነው። በዚህ መልኩ ነው የምንቀጥለው። ሌላው አንካራ ነኝ ማለት ስትፈልጉ ምን ትላላችሁ እ ከኔ ጋር አም እሺ። ከዛ በኋላ ምን ታስቀምጣላችሁ? ጠንካራ ምንድን ነው? ስትሮንግ። ስለዚህ አም ስትሮንግ ካላችሁ ጠንካራ ነኝ እያላችሁ ነው ማለት ነው። እሺ፣ እናንተ ልጠይቃችሁ። ትክክል ነኝ ማለት ስትፈልጉ ምን ትላላችሁ? ትክክል የሚለው ሀሳብ በእንግሊዝኛ ምን ይባላል? ራይት፣ ትክክል። ስለዚህ ራይት ካላችሁ ትክክል ነኝ ማለት ስትፈልጉ ምን ትላላችሁ? አም ትሉና ከዛን ራይት። አም ራይት ካላችሁ ትክክል ናችሁ፣ ትክክል ነኝ እያላችሁ ነው ማለት ነው። እሺ፣ ደህና ነኝ ማለት ስትፈልጉ ምን ትላላችሁ? ደህና ነኝ አምትሉና ከዛን ደና የመሆን ቃሉ ወይም ቅጽሉ ምንድን ነው? ፋይን። ስለዚህ አም ፋይን ትላላችሁ። አም ፋይን፣ ደና ነኝ ያላችሁ ነው። እዚህ እ እዚህ ምን ማለት ነው በእንግሊዘኛ? ስለዚህ ምንድን ነው? እዚህ ነኝ ማለት ስንፈልግ ምናለን? አም። አሁን ይህን የነገርኳችሁ ነገር ነኝ የሚለውን ሀሳብ እንዳለ ሆኖ፣ አሁን አይደለሁም ማለት ስትፈልጉ ደግሞ ምን ትላላችሁ? ሰው ነኝ፣ ብላችኋል ስለዚህ ከዛ በኋላ አይደለሁም። ደስተኛ ነኝ ካላችሁ፣ አሁን ደግሞ ደስተኛ አይደለሁም ማለት ስትፈልጉ ምን ትላላችሁ? በጣም ትንሽ አጀስትመንት ነው የምናደርገው፣ ወይም ትንሽ ማስተካከያ እናደርጋለን። ምንድን ነው አም የነበረችው እንዳለች ሆና፣ ሀፒም ወይም ደግሞ ሌላ ቃል እንዳለ ሆኖ መሀል ለእናስገባ ምንድን ነው ናት ብቻ እናስቀምጣለን። ሰው አም ናት እንልና ከዛን የፈለግነውን ሀሳብ ወይም የፈለግነውን እጥል ማስቀመጥ እንችላለን። እዛ ጋር ማለት ነው። ለምሳሌ አምናት ሃፒ ካላችሁ ደስተኛ አይደለሁም እያላችሁ ነው ማለት ነው። አምናት ሃፒ። እሺ፣ ሌላው ተመሳሳይ ከሌሎቹ ጋር ባየናቸው ምሳሌዎች ጠንካራ አይደለሁም አምናት ስትሮንግ ትላላችሁ ማለት ነው። አምናት ስትሮንግ እዚህ ጋር ባይደወይ ያው መጀመሪያ እናንተ ተናጋሪ ሆናችሁ ስለምትቀጥሉ ነው እንጂ ከዚህ በኋላ ደግሞ ትንሽ አፍ መፍቻችሁን ከፍ ከፍ እያለ ሲመጣ ወይም ደግሞ አፋችሁ በደንብ ሲፍታታላችሁ ምን ይሆናል ማለት ነው፣ ከእናንተ ወጣችሁ ደግሞ የሌላን ሰውን ሀሳብ መግለጽ ትችላላችሁ። እስካሁን ድረስ እናንተ ያወራችሁን ወይም ደግሞ ተናጋሪ የሚባለው እናንተ ናችሁ። አም ሃፒ፣ ደስተኛ ነኝ። አም ናት ሃፒ፣ ደስተኛ አይደለውም ያላችሁ። እሺ፣ ጠንካራ ነኝ። ምንድን ነው ያለው? አም እንካራ አይደለሁም ማለት ስንፈልግ ደግሞ አም ና ስትሮንግ አም ና ስትሮንግ እሺ ሌላው አም ና ራይት ካላችሁ ማለት ነው ትክክል አይደለሁም እያላችሁ ነው ማለት ነው አም ና ፋይን ስትሉም ማለት ነው አም ና ፋይን ምን ማለት ነው ደና አይደለሁም እያላችሁ ነው ማለት ነው እሺ አም ናት ሄር አም ናት ሄር ምን ማለት ነው እዚህ አይደለሁም ያላቸው። ስለዚህ ነኝ አያችሁት አይደለ። ከዛን አይደለሁም የሚለውን ሀሳብ ማለት ስትፈልጉ ነኝ የነበሩ ወደ አይደለሁም መለወጥ ስትፈልጉ መሀል ላይ ምን ትለውጣላችሁ ማለት ነው? ናት ብቻ ትጨምራላችሁ። ብቻ ነኝ ማለት ስትፈልጉ ግን ናት አትገባ። አያችሁ ሰው አምናት ካላችሁ አይደለሁም የሆነ ነገር አይደለሁም። ደስተኛ አይደለሁም አም ናት ሃፒ ለምሳሌ በሹፌርና ራሱ አሁን ይሄ ትንሽ ከፍ ከፍ እያላችሁ ስትመጡ፣ ሹፌር አይደለሁም ማለት ስትፈልጉ አም ናት አ ድራይቨር ትላላችሁ ማለት ነው። አስተማሪ አይደለሁም አም ናት አ ቲቸር። እሺ አስቂኝ አይደለሁም ማለት ስትፈልጉ አም ናት ፋኒ ትላላችሁ ማለት ነው። ስለዚህ እቺ አም ናት ካላችሁ የሆነ ነገር እንዳልሆናችሁ እየገለጻችሁ ነው። መሆናችሁ መግለጽ ስትፈልጉ ደግሞ ወይም ነኝ ማለት ስትፈልጉ አም ሃፒ፣ አም ፋኒ፣ አም ክሬዚ፣ አም ስትሮንግ እንዲህ እያላችሁ መግለጽ ትችላላችሁ። ይሄ መጀመሪያው ምሰሶዋችን ነው። ሁለተኛው ምሰሶ ምን ይባላል? አንድ ነገር እንዳላችሁ መግለጽ ስትፈልጉ ምን ትጠቀማላችሁ? በጣም ቀላል ነው። አይ ሃቭ። በቃ ከዛን ቀጥሎ ያላችሁን ነገር መግለጽ ነው። ግን እዚህ ጋር ትንሽ ግራ ምን ያጋባችሁ ነገር ምንድን ነው? ያ ያላችሁን ነገር ነጠላ ከሆነ ነጠላ በነጠላ ህጉ እንሄዳለን። ብዛት ከሆነ ደግሞ በብዛት ህጉ እንሄዳለን። ሲምፕል ነው፣ ቀላል ነው አይደል? ብዙም ከባድ አይደለም። ለምሳሌ አሁን ነጠላ አይደለም፣ ጓደኞች አላችሁ እንበል። ስለዚህ ምን ትላላችሁ? ጓደኞች አሉኝ፣ ለው የምትሉት አሉኝ ነው የምትሉት። ስለዚህ ጓደኞች አሉኝ፣ አይ ሃቭ ፍሬንድስ። በቃ አይ ሃቭ ቀጥሎ የመጣው ስማችን ወይም ደግሞ የጓደኛ ማለት ስንፈልግ በእንግሊዝኛ ፍሬንድ ነው አይደለ? አንድ ነጠላ ስለሆነ ማለት ነው። ግን ብዛት ሲሆን ያ ቃሉ ራሱ የብዛት ቃል አለው አይደለ? ፍሬንድ የሚለውን ስለዚህ የብዛት ቃሉ ምንድን ነው? ፍሬንድስ ነው አይደለ? ይታወቃል። ስለዚህ ፍሬንድስ ፊልሙን ታውቁታላችሁ፣ የፍሬንድስ አይ ላቭ ዳት ሲሪስ። ለማንኛው አይ ሃቭ ፍሬንድስ ስትሉ ማለት ነው ጓደኞች አሉኝ እያላችሁ። አንድ ነጠላ ጓደኛ ከሆነ ግን ምን ይሆናል? አይ ሃቭ አ ፍሬንድ ይሆናል ማለት ነው። በመሀል ምን ገባች ካስተዋላችሁ የነጠላ መለያ የሚባሉት አርቲክልስ ይባላሉ። ነጠላ መሆኑን የሚገልጹ አ ወይም ደግሞ አን ልንጠቀም እንችላለን። ጋ አለም ደግሞ አ አሁን እዚህ ጋር ወደዛ ዲቴል አንገባም፣ ብቻ ቀላሉ እንድትረዱልኝ ነው። አለኝ አላችሁ እና አሉኝ አላችሁ። ስለዚህ አለኝ አይ ሃቭ አ ፍሬንድ፣ አንድ ጓደኛ አለኝ ወይም ጓደኛ አለኝ። ጓደኞች አሉኝ አይ ሃቭ ፍሬንድስ ትላላችሁ ማለት ነው። ሲ ሃው ሲምፕል ኢት ኢዝ። በቃ በዚህ መልኩ ሌላው፣ ወንድም እና እህቶች አሉኝ ማለት ትፈልጉ፣ ምን ትላላችሁ? ስለዚህ ወንድምና እህቶች ብዙ ናቸውና በምን እንገልጻቸዋለን። በዚህ አጋጣሚ አዲስ ቃል ካላወቃችሁት ይህን ታውቁታላችሁ፣ አይ ሃቭ ሲብሊንግስ። እስኪ በሉ አይ ሃቭ ሲብሊንግስ። አዎ ብራዘርስ ኤንድ ሲስተርስ ከማለት ይልቅ ሲብሊንግስ ካላችሁ ሁለቱንም ይገልጻችኋል። ስለዚህ ወንድምና እህቶች አንድ ላይ በአንድ ቃል ሲዋሃዱ ወይም በአንድ ቃል ሲቀመጡ፣ ሲብሊንግስ፣ አይ ሃቭ ሲብሊንግስ ትላላችሁ ማለት ነው። አንድ ወንድም ወይም እህት ካለ ወይም አይ ሃቭ አ ሲብሊንግ ማለት ትችላላችሁ። ግን በአብዛኛው ጊዜ ወንድምና እህቶች መግለጽ ስትፈልጉ አይ ሃቭ ሲብሊንግስ ትላላችሁ። ጋር ይሄን ነው። እሺ፣ ጊዜ አለኝ እናንተን ልጠይቃችሁ። እዚህ ጋር ጊዜ አለኝ። ጊዜ የሚቆጠር ነው? ጊዜ አይቆጠርም፣ አይደለ? ሰዓት ነው የሚቆጠረው እንጂ ጊዜ አይደለ። ስለዚህ አንድ ሰዓት፣ ሁለት ሰዓት፣ ሶስት ሰዓት ብለን እናወራለን። ስለዚህ እንደ ነጠላ ብላችሁ እንዳታስቡት። ስለዚህ ጊዜ እንደ ነጠላም እንደ ብዛትም ብለን ራሱ ቃሉን አይለዋወጥም፣ እንደ ነጠላም ማየትም አንችልም ስለዚህ አይ ሃቭ ታይም ትላላችሁ አይ ሃቭ ታም ጊዜ አለኝ ያላችሁ ነው እሺ ገንዘብ አለኝ በሉኝ እስቲ አሁንም ገንዘብ አይቆጠርም አንድ ገንዘብ ሁለት ገንዘብ ሶስት ገንዘብ ማለት አንችልም አንድ ብር ሁለት ብር ሶስት ብር ማለት እንችላለን ስለዚህ ገንዘብ ስለማይቆጠር ራሱ ቃሉ ገንዘብ ስለማይቆጠር እንላለን አይ ሃቭ ማኒ እንላለን ማለት ነው አይ ሃቭ ማኒ እሺ የመጨረሻው ህልም አለኝ ይህን የ ሞቲቬሽን ስፒክ ወይም ስፒች ይህንን የሞቲቬሽናል ስፒች የሰማችሁት እንደሆነ ማነው? ሉተር ማርቲን ሉተር ኪንግ የሚባለው አይ ሃቭ ድሪም ይላል አይደለ? ካስተዋላችሁ ይሄ በጣም መጨረሻ አይ ቲንክ በመድረክ ላይ ያወራው ንግግር ነው። ከዛ በኋላ ነው የተሰናበተው ለማንኛውም አይ ሃቭ ድሪም ስትሉ ማለት ነው፣ አይ ሃቭ አ ድሪም ስለዚህ ህልም አለኝ ያላችሁ ነው። አ ድሪም ያለው አንድ ህልም ስለሆነ ማለት ነው፣ አይ ሃቭ ድሪም። ግን አይ ሃቭ ድሪምስ ስትሉ ይለወጣል ማለት ነው። አይ ሃቭ ድሪምስ፣ ህልሞች አሉኝ ያላችሁ ነው ማለት ነው። አይ ሃቭ ድሪምስ። አንድ ህልም ሲሆን ግን አይ ሃቭ ድሪም ትላላችሁ። ዩጋት ፖይንት አደለ? ግልጽ ሆነላችሁ። ስለዚህ አለኝ እስካሁን ድረስ ያየነው ነኝ ማለት ስትፈልጉ፣ አይደለሁም ማለት ስትፈልጉ አይተናል አደል። ከዛን ቀጥሎ ደግሞ አንድ ነገር እንዳላችሁ ነጠላም ሆነ ብዛት ያ ነገር ማለት ነው። ነጠላም ሆነ ብዛት በምን አይነት መልኩ ትገልጻላችሁ? አይ ሃቭ ትሉና ከዛን ያ ነገር በብዛት ከሆነ አይ ሃቭ ፍሬንድስ፣ አይ ሃቭ ካርስ፣ አይ ሃቭ ሃውሰስ ሊሆን ይችላል። ነጠላ ከሆነ አይ ሃቭ ፍሬንድ፣ አይ ሃቭ ድሪም፣ አይ ሃቭ ገርልፍሬንድ፣ አይ ሃቭ ቦይፍሬንድ ሊሆን ይችላል። ከዛን ቀጥሎ ነጠላ እስከሆነ ድረስ አአአ አሊያም አን አን አን ልንጠቀም እንችላለን። እንደ ከአን ወይም ከአ በኋላ ቀጥሎ የሚመጣው ቃል ስለሚወሰን ማለት ነው። ወደዛ ዲቴል አንገባም፣ ግን ሀሳቡን እንትረዱ የፈለግኩት በዚህ መልኩ ምን ገለጻችሁ ማለት ነው። ነኝ አለም ደግሞ አለኝ የሚለው ሀሳብ ገለጻችሁ። በተጨማሪም አይደለሁም ማለት ስትፈልጉ እንዴት መግለጽ እንደምችሉ አያችሁ። እሺ ራሱ አሁን አለኝ የነበረው የለኝም ማለት ስትፈልጉ ምንትላላችሁ? በጣም ቀላል ነው። አይ ትሉና ከሃቭ በፊት ቀድሞ የሚመጣ ነገር አለ እዚህ ጋ እናንተ እያወራችሁ እስከሆነ ድረስ ማለት ነው። አይ ዶንት ሃቭ ትላላችሁ። ን ሃቭ የለኝም እያላችሁ ነው ማለት ነው። ምንም ይሁን ምንም ከዛ በኋላ የሚመጣ ነገር ሊሆን ይችላል። ቤት የለኝም፣ አይ ዶንት ሃቭ ሃውስ። መኪና የለኝም፣ አይ ዶንት ሃቭ ካር። አያችሁ። እስኪ በምሳሌ ቀደም ብለን እንዳየናቸው ምሳሌዎች ነበሩ አደለ። ስለዚህ ጓደኞች የሉኝም ማለት ስትፈልጉ ትላላችሁ፣ አይ ዶንት ሃቭ ፍሬንድስ። በቃ በቃ ፍሬንድስ እንዳላችሁ ናት። የተለወጠው ምንድን ነው? ከሀብ በፊት ብቻ ያስገባ ነው ዶንት የሚለውን ቃል ወይም ደግሞ ዱናት ሁለት ቃላት ናቸው። ማለት ስን በመጻረ ቃሉ ስናደረገ ነው ዶንት። የሆነ ሰው አይ ዶንት ሃቭ ፍሬንድስ ጓደኛሞች ወይም ማን ነው ጓደኞች የሉኝም ያለ ነው። እሺ ወንድም ና እህቶች የሉኝም፣ አይ ዶንት ሃቭ ሲብሊንግስ፣ አይ ዶንት ሃቭ ሲብሊንግስ። ጊዜ የለኝም፣ አይ ዶንት ሃቭ ታይም፣ አይ ዶንት ሃቭ ታይም። ገንዘብ የለኝም፣ አይ ዶንት ሃቭ ማኒ፣ አይ ዶንት ሃቭ ማኒ። ሌላው ህልም የለኝም አንድ ህልም ነው እዚህ ጋር I don't have a dream I don't have a dream. አያችሁ አሁን አለኝ I have። ከዛም ብላችሁ የምትፈልጉትን ነገር ማስቀመጥ ትችላላችሁ። እዚህ ጋር ደግሞ የለኝም ማለት ስትፈልጉ I don't have ትሉ እና የፈለጋችሁትን ነገር ማስቀመጥ ትችላላችሁ። እንደየ ቃሉ ነጠላም ይሁን ብዛት ማለት ነው። ሁለት ምሰሶዎች ተመልክተናል። ከዚህ በኋላ የመጨረሻው ደግሞ በጣም ወሳኝ ነው። ብዙ ሰው የሚሳሳተበት አደርጋለሁ ማለት ስትፈልጉ፣ በአጠቃላይ ምንም የምታደርጉት ምንም ይሁን ምንም አደርጋል ያ ነገር እንደምታደርጉ መግለጽ ስትፈልጉ አይ ከዛን ግሳችሁ ታስቀምጣላችሁ። የምታደርጉት ነገር ለማለት የምታደርጉት ነገር ምንድን ነው? ለእናንተ ራሱ እስኪን ጠይቃችሁ የምታደርጉት ነገር ያን ቃል ማወቅ ብቻ ነው፣ ድርጊቱን ማወቅ ብቻ ነው የሚጠበቅባቸው። ስለዚህ እሰራለሁ ማለት ስትፈልግ ምንላለሁ? አይ ወርክ። በቃ እሰራለሁ፣ አይ ወርክ። ሌላው አወራለሁ ወይም ደግሞ ያው እናገራለሁ ምን ትላላችሁ? አይስፒክ በተለይ ከቋንቋ ጋር በተገናኘ አይ ስፒክ እንግሊሽ ካላችሁ እንግሊዘኛ አወራለሁ እያላችሁ ነው። አይ ስፒክ። ስለዚህ ያ ነገር ማድረጋችሁ የገለጻችሁበት ነው እንደምታደርጉት የሚገለጽ ሐሳብ ስለሆነ ማለት ነው። አይ ወርክ እሰራለሁ፣ አይ ስፒክ አወራለሁ። እሺ፣ አይ አስክ ሲሆን ምንድነው እጠይቃለሁ። ግልጽኩ? እጠይቃለሁ፣ ምንም ግሱ ብቻ ይመጣል። አይ አስክ። እሺ፣ አይ ኢት እበላለሁ፣ አይ ኩክ አበስላለሁ። ከዚህ በኋላ ከአይ ቀጥሎ የፈለጋችሁትን ግስ ካስቀመጣችሁ ያን ነገር እንደምታደርጉ የገለጻችሁ እንደምታደርጉ እንጂ እያደረጋችሁ እንደሆነ እየገለጻችሁ አይደለም አደራችሁ አደራችሁ እንደምታደርጉ በጀነራል ሐሳብ ነው በአጠቃላይ ስለዚህ አይ አስክ ፒፕል ፎር ሄልፕ ማለት በማለት ነው ሰዎችን እንዲያግዙ ጠይቃለሁ በአጠቃላይ በምንም አይነት ሁኔታ ልሁን ሰዎች እንዲያግዙኝ እጠይቃለሁ እንጂ አሁን እየጠየቅኩ አይደለም። ለወደፊት እጠይቃለሁ ማለት አይደለም፣ ግን በአጠቃላይ ሀሳቡን እኔ የማደረገውን ነገር ይሄ ነው እያላችሁ ነው ማለት ነው ስ ያችሁ ስፒክ እንግሊሽ እንግሊዝኛ አወራለሁ። በቃ አይ ኮክ ዲነር እራት ማነው እሰራለሁ ወይም አበስላለሁ እያላችሁ፣ ይኸው ነገር አደርጋለሁ እያላቸው ነው ማለት ነው። ያ ነገር ግን የግድ ግሱን መለወጥ ስላለበት እዚህ ጋር የምታደርጉት ነገር ስለሚለዋወጥ ማለት ነው። ለምሳሌ ማውራት ከማብሰል ጋር አይገናኝም፣ አይደለም ማብሰል ራሱ አማርኛው ይለወጣል። ስለዚህ እንግሊዝኛውም ይለወጣል። ስለዚህ አይ ኮክ፣ አይ ወርክ፣ አይ ኢት፣ አይ ድሪንክ ምንም ሊሆን ይችላል። በዛ መልኩ ማስቀመጥ ትችላላችሁ። ከዛን ይሄውኑ ሀሳብ ስለዚህ አደርጋለሁ ከዛን አላደርግም ማለት ስትፈልጉ ምን ትናደርጋላችሁ? ያ ነገር አላደርግም ማለት ስትፈልጉ አይ ከዛን ቀደም ብዬ የነገርኳችሁን ቃል ነበረች አይደለ ከሃፍ ጋራ በተገናኘ የለኝ ማለት ስንፈልግ ዶን ትጠቀማላችሁ። አሁንም ሰው አይ ዶንት ወርክ፣ አይ ዶንት ወርክ አልሰራም። አይ ዶንት ስፒክ አላወራም፣ አይ ዶንት አስክ አልጠይቅም፣ አይ ዶንት ኢት አልበላም፣ አይ ዶንት ኩክ አላበስልም። ስለዚህ ከዛ ግሳችሁ የምትፈልጉትን ወይም እንደማታደርጉት ያ ነገር መግለጽ የፈለጋችሁን ሀሳብ በዛ መልኩ ማስቀመጥ ነው። እንግዲህ ብዙ ግሶች ያስፈልጓችኋል። በተለይ ጀማሪ ከሆናችሁ ግሶች ማወቅ በጣም የግድ ነው የሚሆንባችሁ። አለዛ ድርጊታችሁን እንዴት ትገልጻላችሁ? ድርጊቱ ራሱ በእንግሊዘኛ ምን እንደሆነ ካላወቃችሁ ወይም ካልተገነዘባችሁ በምን አይነት መልኩ ትገልጻላችሁ? ስለዚህ የግድ ያስፈልጋቸዋል። ስለዚህ አይዶን ወርክ ስትሉ አልሰራም ማለት ነው። ለምሳሌ አንተ ጋር አልሰራም ወይም ደግሞ ለአንተ አልሰራም። አይዶን ወርክ ፎር ዩ ስትሉ አንተ ጋር አልሰራም ወይም ደግሞ ከአንተ ጋር አልሰራም ያለ ነው። አይዶን ስፒክ እንግሊሽ፣ እንግሊዝኛ አላወራም። ስለዚህ ያ ነገር እንደማታደርጉት እየገለጻችሁ ነው ማለት ነው። ኦኬ፣ አይዶን ኢት በርገር አልበላም። አያችሁ። አይዶን ኩክ ዲነር፣ አይዶን ዲነር ስትሉ ደግሞ እራት አልሰራም እያላችሁ ወይም ደግሞ አላበስልም። በአጠቃላይ በዚህ መልኩ እነዚህ ምን ይባላሉ ማለት ነው ምሰሶዎች ይባላሉ አሁን እናንተ መረዳታችሁ ወይም ደግሞ አለመረዳታችሁ የሚገመገምበት ጊዜ ደርሰናል ምንድነው የማደርገው አሁን እዚህ ጋር ጥያቄ ጠይቃችኋለሁ እነዚህን ጥያቄዎች መልሶቻቸውን በኮሜንት ላይ ጽፉልኛላችሁ ቃሉን ነግራችኋለሁ ከዛ በኋላ ከታች ታስቀምጡልኛላችሁ የምታስቀምጡት ግን እናንተ በፈልጋችሁት መልኩ ነው ለምሳሌ ጠንካራ ኔ ምን ብለን ነበረ አምስትሮንግ እሺ ጠንካራ አይደለሁም ማለት ስትፈልጉ ምን ትላላችሁ በኮሜንት ላይ ጽፉልኛላችሁ ገንዘብ የለኝም በኮሜንት ጽፉልኛላችሁ። ህልም የለኝም፣ በኮሜንት ላይ ጽፉልኛላችሁ። እዚህ አይደለሁም፣ በኮሜንት ላይ ጽፉልኛላችሁ። አላበስልም፣ በኮሜንት ላይ ትጽፉልኛላችሁ። የዛሬው ትምህርት በዚሁ ተጠናቀቀ። ለሚቀጥለ ደግሞ አዲስ ትምህርት ይዤላችሁ እመጣለሁ። እስከዛው በቸርን ቆይ ሰላማችሁ ይብዛልኝ።